ያልሆነ ወረ ከሆነ ግን እገባለኝ ወይም ስቶሪ ላይ አስቀምጡልኝ። እሺ፣ እንሂድ ውዶች።

ተሜዲያ እያወራችሁ ዝም ብላችሁ የሰውን ልጅ ሕይወት መምራት ይቻላል። እንደ ግን ዝም ብሎ እየተነሳ ተሜዲያ ብያቸው ነው ዝም ያሉ። ዝም በሉ። ከላስ ሌላ ወሬ አውሩን። እንዴት ናችሁ? ደህና ናችሁ? ደህና አውላችኋል? ጣፋጭ እናታችን እንዴት ነሽ? እናታችን እናታችን አለችንስ? ሸዊት እናታችን ናት። የረፉ ተቀመጡ ብትለን የመጣሽ ኧረ ትራስ የት ሄደህ ነው? በኋላ እኔ ወጅ ልጅ እኔ ትራስ ልፈልግ። የት ሄደህ ነው? ሽዊት የምታውቂው ነገር አለ። አመዳም የት ሄደህ ነው? ዛሬ ግን እኔ ማን ነበርኩ? ዛሬ ነው ላይ በገባሁ። እንዴት ናቸው? ሽዊት አሁን ምንም አትበሉኝ። እኔ ራሴ መረግ ነው በተክቶኛል

ደህና አላችሁ? አይሰማም። አንቺ ኔትወርክ የለም መሰለኝ። ይሰማል። አቤት፣ ደህና ናችሁ? ወርቆች፣ ደህና ነኝ እናቴ። እናንተሳ ደህና ናችሁ? አለን አሁን ምን አውርተናል? አርባ ሰው አርባ ዘጠኝ ሰው ያላችሁት፣ እኛ ወሬ የለንም። ስልሳ ሰው ነበረ እንጂ የለኝም። እኛ ወሬ የለንም።

ብቻ ፈጣሪ ሰላ ምን ነገሩ እኔ የማን ቤት ገብችን ዩቲዩብ ላይ ምንም ኒወርክ ስላላስ ላይፍ መጣለ ብዬ ጨርሽ እኔ ወደ ላይፍ ስማጣ ተናጋሻዊት ጋር በጣም ተረብሸዋል። እና በቃ አሁን በዚህ ስሜት እኔ ጋስት ብልካቸው ማንም ሰው አያስገባም ብዬ ነው ወደዚ ስማጥቼ ጠየኩኝ። በቃ ሰላም ነው ያለች። ነው ብዙ እግዚአብሔር ብቻ ሰላም ነው ያደረገው። ጉዜ ደወለች፣ አናገርኳች፣ እያናገርኩላችሁ ነው። እሺ ውዶች ምኳስብ